በዛሬው እለት ማለትም ስም በእለት ሮብ ቀን ግንቦት 2217 ዓ ም ከኢትዮጵያ ንግድ ባንክ ከቢሊዮን ብር በላይ ዝርፊያ እንደተሰፈጸመበት መረጃዎች ተሰምተዋል። ባንኩም በዚህ ጉዳይ ላይ ምላሹን ሰጥቷል። ተጨማሪንም በህቁታችን ሙሉ መረጃውንም አስደምጣችኋለሁ። የአማራ ነው ብሔራዊ ኃይልም በጎንደር ቀጠና እያደረገ የሚገኘውንም አውደውጊያ አጠናክሮ ስለመቀጠሉ መረጃዎችም ተሰምተዋልም። የሜጀር ጄኔራል ዋንት አባት አንደኛ ኮር በሁለት ከተሞች ላይ ልዩ ማጥቃትን እንደፈጸመ መረጃዎችም ተሰምተዋል። ከዚህ ጋር በተገናኘ ተጨማሪ በስፋት መረጃዎችን ማስደምጣችኋለሁ። የጥላት ኃይል በሰሜን ወሎ ዞን አዋስ ተብሎ የሚጠራን አካባቢን ለመያዝ ባደረገው ተደጋጋሚ ሙከራ በርካታ ወታደሮች እንደተመቱበትም ተሰምተዋል። የብልጽግና መንግስትም የኤርትራን መንግስት ፋኖን እየደገፈ ግቢ ነው ሲልም መውቀሱ ተነግሯል። ሰላምና ጤና ይስጥልኝ። የተከበራችሁና የተወደዳችሁ የ ሳሚ ዴይሊ የዩትዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው ያሰብኳቸውን ሰበር መረጃዎችን አስደምጣችኋለሁ። አብራችሁ ቆዩም። በቀዳሚነትም ክብሯን የአውደውጊያ መረጃዎችን በማስደመጥ ልጀምር። የአማራ ፋኖ ብሔራዊ ኃይል የሜጀር ጀኔራል ውባንት አባት አንደኛ ኩር በዛሩ ዕለት በርካታ አውደ ውጊያዎችን ማድረጉ ተነግሯልም በዚህ እንደደረሱ መረጃዎች ከሆነ ጉና ክፍለ ጦር ገብረ መስበል ብርጌድም ንጋት 12 ሰዓት ጀምሮ አለም ሳጋ አካባቢ የግብር መስቀል ብርጌድ አካል የሆኑት ኮከብ ሻለቃና ጋፋት ሻለቃ በአንድነት በአገዛዙ ሰራዊት ጋር ባድረጉት አውደውጊያ በርካቶች ተሸኝተዋል በተመሳሳይ በዚሁ በሐሙስ ወንዝ አካባቢ ልዩ ቦታቸው ቦሮና ጣልዳ ቀበሎች ላይ የአገዘዙ አራዊት ሰራዊት የምንሻ እርሻን ለማሳረስ ይመጣ ቢሆንም በኮከብሽ ሻለቃ በተወሰደበት ምርጃ ተገርፏል። በዚህም በርካታ ሰራዊት ስለማለቁ ነው የተነገረው፣ እንደመረጃ ምንጮቻችን ገለጻ ማለት ነው። በዚህም አካባቢ በሁሉም ቦታዎች ላይ በተደረገ አውደ ውጊያዎችም የአገዛዙ ሰራዊት አካላዊና ቁሳዊ ኪሳራም ደርሶበታልም። በትናንትና ዕለት አንደኛ ኩሩ ባወጡ ዕቅድ መሰረትም ከማህደረ ማርያም መታሬ፣ ገንዳ ጠምጥም፣ ለጫ ገላውዲዮስ፣ አርብ ገበያ፣ ወልድ የተራራና አምባሳሚ አካባቢ በተደረገ ውጊያም የተሳተፉ ብርጌዶችም ጉና ክፍለ ጦር፣ ኢስቴዲንሳ ብሪጌድ፣ ገብረ መስቀል ብርጌድ፣ ታቦር ሻለቃ፣ መቅደላ አምባ ብሪጌድ፣ ገብሪ ሻለቃ፣ ጥና ግላውዶስ ክፍለ ጦር ሲሆኑ የአማራ ፋኖው በጠላት ላይ ከፍተኛ የሆነ ሞራላዊ በላይነት እያደረሰ ይገኛል። ቁሳዊ አካላት ላይም ማድረሱን ቀጥሏል። ምሽጎችንም ደረማምሶ ከተሞችንም የተቆጣጠረም ይገኛለው የተባለው እንደ መረጃ ምንጮቻችን ገለጻም በዚህም የአማራ ፋኖው ብሔራዊ ህልም ዘመቻ የቋራ ቃል ኪዳን በሚል ባደረገው ልዩ የአንድነት የወደት ዘመቻ ዛሬም በአንባሳሚ ወረዳ አርብ ገበያ ከተማ ውስጥ የመሸገውን የጠላት ጦር አሥራ አንድ ሰዓት ላይ ከጉና ክፍለ ጦር አንበሰው ስቴዲንሳ ብርግድ በአርበኛ ገብረ መስቀል ብርግድ ታቦር ሻለቃ ከመቅደላ ብርግድ በተውጣጡ በተደረገ ሰዓታትን በፈጀ ውጊያ የጥላት ጦር ድባቅ መመታቱን የተነገረው። በዚህም በአርበኛ መስቀል ብርግድ ታቡር ሻለቃ ከመቅደላ አንባ ብርግድ ገብርዬ ሻለቃ ከፋሲል ክፍለ ጦር ቴዎድሮስ ብርግድ ጣና ገላውዶስ ክፍለ ጦር ሜጀር ጄኔራል ኡባንታ አባ ቶሮዋሪ ክፍለ ጦር በጋራ በመሆን እስከ ረፋዶ አራት ሰዓት ላይ ከባድ ትነቅንቅን አድርገዋል። በዚህም የጥላት ጦር ክፉኛ እንደ ቆሰለ ጭምር ነው የመረጃ ምንጮቻችን ያካፍሉን መረጃ የሚያሳየው የጠላት ኃይል በሰሜን ወሎ ዞን አውሳ ተብሎ በሚጠራው አካባቢን ለመያዝ ባድረገው ተደጋጋሚ ሙከራ በርካታ ወታደሮችን መጨረስ ተነገረ። በጊያ ከወደፋ ነው በተተኮስ ጥቂት ከተገደሉ ወታደሮች በተጨማሪ የውጊያ ዕቅድ አበላሽታችኋል የተባለው የአማራ ተወላጅ የሆነ ጦር መኮንኖችን በአብዛኞቹም ተረሽነዋል። በሌትናር ጀነራል አሰፋ ቸኩል የሚመሩው የሰሜን ምስራቅ እዝ 801ኛና 82ኛ ኮርስ ከመርሳ ጉባላፍቶ ጀምሮ እስከ ጋሽና ላሊበላ ቅጥና በደረሰበት ተደጋጋሚ ጥቃት ሽምድምዱም ወጥቷል። በማስከተልም ሌላኛውን መረጃ ላስደምጣችሁ የብልጽግና ቡድን የኤርትራ መንግስት ፋኖን እየደገፈብኝ ነው ሲል ወቅሷል ለዚህ አጸፈው ምላሽ በሚመስል ወድ መልኩ የኤርትራ መንግስት በኃይል ለመጣል ለሚንቀሳቀሱ ኃይሎች ጭምርም የኢትዮጵያ መንግስት ድጋፍ እያደረገ እንደሚገኝ ጭምር ከውስጥ ውስጥ አዋቂ የወጡ መረጃዎችም ያመላክታሉ። ከኢትዮጵያ ንግድ ባንክ ከሰባት ቢሊዮን ብር በላይ ዝርፊያ ተፈጽሞበታል የተባለ ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራ መሆኑና ባንኩ ሙከራውን በተደረገ በጥንቃቄ ደቂቃዎች ውስጥ በጠንካሪ ውስጥ ቁጥጥር ስርዓት አጠራጣሪ ግባት መፈጸሙን ስለደረሰበት ምንም አይነት ገንዘብ ውጪ ሳይደረግ ሙከራው ወደሆነው እንዲከሽፍ መደረጉን ባንኩ ገልጿል። ሙከሩ በጥቂት ያልተገባ ጥቅም ለማግኘት በአሰቡ ተጠርጣሪዎች የተፈጸመ እንጂ ባንካችን ሲስተም ተላልፎ የተፈጸመ ጥቂት ጥቃት አለሙና ባንካችን ሙከራ የተደረገበት ገንዘብ ባለው ጠንካራ የቁጥጥር ስርዓት አማካኝነት ከጥቃቱ ከተከላከለ በኋላ ጉዳዩን ለሚመለከት የግል አካል በማሳወቅ ተጠርጣሪዎች በፖሊስ ቁጥጥር ስር ይዋሉና ምርመራም እየተደረገባቸው ይገኛል ብሏልም። ወደ ተከበራችሁ የሳሚ ዴሊ ዩቲዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓቴ መደመጥ አለባችሁ ብያስብኳችሁ ሰበር መረጃዎች እንደዚህ መስል ነበር። ለሁላችሁም ደግሞ መልካም አመሻሽ ተመኘሁ።